ወጡ ለሌላ እንግዳ ነው። እነዚሁ እዚሁ ከዚሁ እንደ የመጡት ብሉ ያምሩ ፍቅር ብሉ ነው። ሶስት አይነት፣ አራት አይነት ወጥ ሰራሽ። ነገ አርብ ነው ጾም ቀን ስለሆነ ሰላም ሰላም ውድና የተከበራችሁ የኢትዩ ተከታታዮቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል አደረሳችሁ። መልካም በዓል። ዛሬ እንግዲህ እንደምታዩኝ ኮምፒውተር ላይ ነኝ ትላላችሁ። ዛሬ መስቀልን በማስመልከት ጎረቤቶቻችንን ግቢ ውስጥ ያሉትን ጠርቻለሁ ቡና ግን እኔ የጠራኋቸው ፕራንክ ላደርጋቸው ነው። እነሱ የሚያውቁት ቡና እንደማፈላላቸው ነው። አማቴ አሉ፣ ባል ያለ የባሌ እህት አለች፣ ጎረቤት፣ ሌሎች ደግሞ ሁለት አሉ። እነሱ ይመጣሉ። ልክ ቁጭ ብለው ምናምን እዚህ ጋር እንደምታዩት ትንሽ ይሄ ቡና ነው ያዘጋጀት። ይታያል ይታያል ብዬ ተስፋ አረጋለሁ። ትንሽ ነው እና ይቺን እዚህ ጋር ቆላና እነሱ ቡና ሲጠብቁ እኔ አንድ አንድ ፍሬ ቡና ስኒ ውስጥ አረግና እዛ ላይ ውሃውን ቀድቼ እሰጣቸዋለሁ። ሶ እኔ እዚህ ጋር ደግሞ ኮምፒውተር ስላያዝኩኝ እነሱ ይመስላቸዋል ብዬ ማስበው ኮምፒውተር ላይ ቴንሽኗ ስለሆነ ቡናውን ረስተዋለች ብለው ነው የሚያስቡት። እኔ ደግሞ እንደዛ አይነት ነገር ሲነግሩኝ እኔ ምንድነው እንብላቸው ቡና ተወዷል፣ ኪሎ አንድ ሽብር ስለገባ በቃ ከሸተታችሁ ይበቃል ምናምን ብዬ ፕራንክ አረጋቸዋለሁ። እስኪ ምን ይላሉ የሚለውን አብረን እናያል። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሼር፣ ኮሜንት አድርጉ፣ አበረታቱ። እንወዳችኋለን። እጠራችኋለሁ። ላይስ ጎ

ጊዜ እውነት ነው እኮ ማዘር፣ እኔ መደባበቅ አልፈልግም። እኔ ሰው ቢጠራኝ እንደዚህ ቡና ጠጪ ብዬ ባዶ እጄን ወይም ውዝ ነገር ሰው አለ መስቀል ወደ ደመራ ቡና ላፈላ ነው

እንደ ሰው ዳቦ ማታ ቁጭ ብለሽ አደርሽ ምግብ ሰርተሽ ካልቀረበ ለእንግዳ ታዲያ ለማልሆን ነው እንጂ። እናንተ ሳትመጡ እንደመጡ አሁን በልተን መጣን አሉ። በዚህ ኑሮ ውድነት አለለም በኑሮ ውድነት ይባላል እንደ ያረጉ ዘንድሮ

እንግዳ አጠርቶ በልተዋል አልጣጥቶ የወድነት ችግር የሚያወራ ቤት እስከመቼ? አይ ግጤነኛ ናት። ምን አሁን እኔ ባወራ የባል ዘመድ ድሮን ብላችሁ ስንት ታጠፋላችሁ? እስቲ እስኪ ጉድ አለያት መጨረሻው። እኔማ ቡናው ደግሞ ምንድን ነው ልጅ? አረጠነዛ ሴት የሌለበት ልጅ አንደኛው ጉድ ነው። ዘንድሮ ጉድ ነው የማይባል የማይሰማ ነገር ልጆቼንም አሳቀቀች ነው እናንተ አገር ደስ የሚለው ነገር፣ ሁሉም አንድ ላይ ነው። ታቦት ታስገባላችሁ ወሎ። በዚህ በዚህ ደስ ትሉኛላችሁ ወሎ በበርበሬ እንጀራ ነው ምን ታቀርብታለህ? የቡና ቁርስ እኮ ነው። ተሰበረው አለሜ እንዴ ልጄ ጠላው አለ ግን አይ በበርበሬ እንጀራ እንደዚህ እንደዚህ ነው። እንዴት አረን የሚቀርበው ወጡ ለሌላ እንግዳ ነው። እነዚሁ ከዚሁ አረን እንደመጡት ብሉ። የምር ፍቅር ብሉ ብሉ። እንዴ ማን እኔ? እኔማ እችልም፣ አላደርጋትም ማዘር። ምን ነው እንዴ ከአንዱ ሶስት አይነት አራት አይነት ወጥ ሰራሽ ነገ አርብ ነው። ጾም ቀን ስለሆነ የለጾም ይሄን ያህል ከነገ ወዲያ ደግሞ የዚህ ብለሽ ስትሰሪ አይቻልም።

እናንተ አስባችሁበት ሳትበሉ የመጣችሁ ሰው ቤት እንዳላልብላችሁ እኔ ምንም አላልኩም። ሲጀመር ማዘር አታቀሳሰው እኔ ምንም አላልኩም። ቤት ያፈራውን አቅርቤያለሁ። ለምን አደበድብኝ እ ብደበድብኝ አይሻልም አንደኛሽን? አዎ ለ- ለስድቡ ውስጥ ችግር የለም። ለምን አታቀሳሰው መብታለው እ ሰላም ውድ ምን እንዳልከኝ፣ እንግዲህ አስመጣ ምን አድርጊ እንዳልከኝ

ቡና ሲፈላ በጣም ተፈልቶ ሲወቀጥ ለብዙ በሽታ አጋላጭ ነው ሲሉ ሰምቼ እዚህ ጋር ኮምፒውተር ላይ ሰርች አረኩኝ። የተሻለ ነገር እስፔሻል ነገር ላቅርብ ብዬ ነው። የተለየ ነገር አያስደስታችን። ሲጀመር ሁሌ የተለመደ ነገር ቡና ተወቅ ተቆልቶ አሮ በምኳ ተቀቅሎ ምን ነው ጥቅሙ? ይሄ ግን እንደ ሲዘፈዘፍ አሪፍ ነው። እናማራ ሰው ጋር ስለማትሉ አልፈርድባችሁ። ቡናውን እንጠጣ ወይስ ውሃውን?

ያው ቡና ውሃ ነው። ውሃ እንደዚህ ነው እንዴ? እኔ ቤት ቡና እኮ ነው። ውሃ አትበሉ፣ ቡና ነው። ልታሳብዱ ነው እንዴ? ቡና ነው፣ ይሄ ቡና ነው። ይቺን ልጅ ሆስፒታል ይዘህላት ሂድ። እንደዚህ አይነት ቡና አይተናል። እናንተ ሰፈር እንዴት ሊኖር ይችላል? አዲስ ነገር እናንተ ሰፈር የለም እያልሽ እንጀራ ማትበሉም። ንቀታችሁ ጥሩ ነው። እንደዚህ አይነት እንግዳ በህይወቴ በዘመኔ አይቼ አላውቅም።